ለተከታታይ 15 ቀናት የተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ መጠናቀቁ ተሰምቷል። ታዲያ ይህንንም ተከትሎ ቅዱስ ሲኖዶስ በርካታ ውሳኔዎችን አስተላልፏል። ከውሳኔዎቹ መካከልም የስህተት ትምህርት አስተምረዋል ተብለው የነበሩት ሦስቱ ብፁዓን አባቶችን በተመለከተ ቅዱስ ሲኖዶስ የመጨረሻ ውሳኔውን ሰጥቶበታል። በሌላ መረጃ ቅዱስ ሲኖዶስ እድሜ ልክ ቤተክርስቲያንን አገልግለዋል ላላቸው ብፁዓን አባቶች እውቅና ሊሰጥ እንደሆነ ተሰማ። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ መፈጸሙን ተከትሎ ቅዱስ ሲኖዶስ ያስተላለፋቸውን በርካታ ውሳኔዎች ይዘንላችሁ ቀርበናል። ወደ መረጃችን አለፍን። እንደሚታወቀው የግንቦት ወር የቅዱስ ሲኖዶስ ምዕላተ ጉባኤ ከጀመረ በርካታ ቀናቶች ማለትም ከ15 ቀናቶች በላይ ተቆጥረዋል። ታዲያ ቅዱስ ሲኖዶስ ይህንን ምዕላተ ጉባኤ ዛሬ ማጠናቀቁን ተከትሎ በርካታ ውሳኔዎችን አስተላልፏል። ቅዱስ ሲኖዶስ በውሳኔዎቹ መካከልም ያልተገነባና መሰረት የሌለው መግለጫ የሚያሰራጩ አካላትም እንዲታረሙም ለአንዴና ለመጨረሻ ጊዜ አስጠንቅቋል። በመንፈስ ቅዱስ የሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ቅዱስ ሲኖዶስ በፍትህ መንፈሳዊ አንቀጽ አምስት ቁጥር 164 በተደነገገው መሰረት የርክበ ካህናት መደበኛ ስብሰባውን ከግንቦት 6 ቀን 2017 ዓ ም እስከ ግንቦት 19 ቀን 2017 ዓ ም ድረስ አካሂዷል። ታዲያ የመንበረ ሐዋርያት ወራሽ የሆነው ቅዱስ ሲኖዶስ ለቤተክርስቲያናችን አንድነት እድገት፣ ለሀገር ሰላምና መረጋጋት፣ ለሐዋርያዊ ተልዕኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስ ለመስጠት አስፈላጊ ውሳኔዎችንም አስተላልፏል። በዚህም መሰረት አንደኛ፣ ለሰላምና ለእድገት ቅድሚያ መስጠት። ምትክ ለሌለው የሰው ልጅ ህይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፍ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገር ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶሱ ሰይሟል። ኮሚቴውም ዘላቂ ሰላምና አንድነትን ለማስፈን የዜጎችን ህይወት እየነጠቀ ያለውን ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችና የጥናት መድረኮች እንዲዘጋጅ፣ አፈጻጸሙንም በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። ሁለተኛ ቅዱስ ሲኖዶስ ያስተላለፈው ውሳኔ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅን በተመለከተ ነው። ቅዱስ ሲኖዶስ ለሰዋ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የትርጓሜ መጽሐፍትና የሴሚናሪ ደቀ መዛሙርት የሚሰጠውን የምስክር ወረቀት ዲግሪ እንዲሆን በተወሰነው መሰረትም በመማር ላይ ያሉትን በቀድሞ ስርዓተ ትምህርት ተምረው በመመረቅ ቤተ ክርስቲያንን በማገልገል ላይ የሚገኙ ምርቋን ተጓዳኝ ትምህርት ተምረው ዲግሪያቸውን ማግኘት እንዲችሉ የቀረበ ስርዓተ ትምህርት ተግባራዊ እንዲደረግ በኮሌጁ የተጀመረው ሁለገብ ህንፃም በተያያዘለት የጊዜ ሰሌዳ መሰረት እንዲጠናቀቅ ቅዱስ ሲኖዶስ ወስኗል። ሶስተኛ በገዳማት አስተዳደር መምሪያ አስፈጻሚነት የተደረገው የአንድነት ገዳማት ሀገር አቀፍ የምክክር ጉባኤ በየዓመቱ እንዲካሄድና የአቋም መግለጫ ላይ የቀረቡ ሀሳቦችን በመንበረ ፓትርያርክ ጠቅላይ ጽህፈት ቤት በኩል እየታዩ በቅደም ተከተል እንዲፈጸሙ ቅዱስ ሲኖዶስ ውሳኔውን አስተላልፏል። አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ለሀገራችን እድገትና ስልጣኔ ፈር ቀዳጅ በመሆን ያበረከተችውን አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም የተሰራ ባለው የኮሪደር ልማት መርሃ ግብር ላይም ኃላፊነቷን እየተወጣች ትገኛለች። ታዲያ ይህንንም ተከትሎ ቋሚ ታሪኳን ያልዘነጋው የአዲስ አበባ ከተማ አስተዳደር እና ክብርት ከንቲባ ወይዘሮ አዳነች አቤቤ የቤተክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጸራ ምኒሊክ ህንጻ ምትክም በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶ ተጀምሮ ስለ ከንቲባዋና እንዲሁም ለአዲስ አበባ አስተዳደር ምስጋናውን አቅርቧል። በይዞታዎች ላይም ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራም በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱ ቤቶች ምትክ በመሆኑም በፈረሱ ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤት ቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። አምስተኛ፣ በአዲስ አበባ ሀገረ ስብከት ጽፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ በብፁዓን አባቶች የሚመራው አጣሪ ልኡክ ባቀረበው ሪፖርት መሰረትም ውይይት በማድረግና የስራ ኃላፊዎችን በማንሳት ቅዱስ ሲኖዶስ አስተዳዳሪ ውሳኔዎችንም አስተላልፏል። ወደፊትም በየደረጃው ያለውን ችግር ማስተካከል ይቻል ዘንድ ችግሩን እያጠና የሚያቀርብ ኮሚቴ እንዲቋቋምም ምልዓተ ጉባኤ ወስኗል። ስድስተኛ፣ ዝክረ ኒቂያን በሚል መ ሲናገር ከመላው ሀገሪቱ በተወከሉ የምስክር ጉባኤ ቤቶች መምህራን በተካሄደው ጉባኤና የጥናት ውይይት የቀረበው ምክረ ሀሳብ እጅግ የሚጠቅምና የሊቃውንት ድምጽ በመሆኑ በነገረ ማርያም በነገረ ክርስቶስና በሌሎች አስተምሮዎች ዙሪያ የተሰጡትን ሀሳቦች የቅዱሳት መጽሐፍ ትርጓሜን መሰረት በማድረግ ተብራርቶ ተስተካክለው የጎደለው ሞልቶ የጠመመው ተቃንቶና በሊቃውንት ጉባኤ በኩል በመጽሐፍ መልክ እንዲታተም በሚዲያ ሊተላለፍ የሚገባው አስተምሮ ሮ ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ የሊቃውንት ጉባኤ በተሟላ የሰው ኃይልና በጀት ተጠናክሮ እንዲደራጅ ሀገር አቀፉ ጉባኤም በአመት ሁለት ጊዜ እንዲደረግም ቅዱስ ሲኖዶስ ውሳኔውን አስተላልፏል። ሰባተኛ የመናገሻ አምባ ማርያምንና የጋራውን ደብረ መድኃኒዓለም አንድነት ገዳም ጥንታዊ የሆነ ሰፊ ታሪክ ያለው በመሆኑ ሁለቱ ገዳማት በአንድ አበመኔት በአንድነት ገዳም ስርዓት በጋራ እንዲመሩም ቅዱስ ሲኖዶስ ውሳኔውን ሰጥቶበታል። ስምንተኛ በቅዱስ ሲኖዶስ የተላለፈው ውሳኔ በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ገዳማት መነኮሳትን ከመላክ ጀምሮ በአስተዳደራዊና ቀ ኖናዊ አሰራር ክፍተት ምክንያት የተከሰቱ ችግሮችን በማረምና ሊቀ ጳጳሱን በማዘዋወር ማዕከላዊ መዋቅር እንዲጠብቅ ቅዱስ ሲኖዶስ የወሰነ ሲሆን ነባሩ መተዳደሪያ ደንብም ተሻሽሎ እንዲቀርብ በብጹሃን ሊቃነ ጳጳሳትም የሚመራ ኮሚቴም ሰይሟል። ዘጠነኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን በሕገ ልቦና በሕገ ኦሪትና በሕገ ወንጌል ያገኘቻቸውን ዶግማዊ ቀኖናዊና ትውፊታዊ ሀብቶቿ የህግ ጥበቃና ከለላ አግኝታ ሃይማኖታዊ፣ ታሪካዊና ሁለንተናዊ ይዘታቸውን ሳይለቁ ተከብረውና ተጠብቀው ለትውልድ እንዲተላለፉ ቅዱስ ሲኖዶስ ውሳኔውን ሰጥቶበታል። አስረኛ ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረት የ2018 ዓመተ ምህረት የመደበኛና የካፒታል አመታዊ በጀት ብር አምስት ቢሊዮን አራት መቶ ሰባት ሚሊዮን አራት መቶ አስራ አምስት ሺ ስድስት መቶ ሰባት ብር ከሀያ አምስት ሳንቲም እንዲሆንና የበጀት ስርአቱም ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ውሳኔውን አስተላልፏል። አስራ አንደኛ በቅዱስ ስላሴ መንፈሳዊ ዩኒቨርሲቲ በመሰራት ላይ የሚገኘው ህንፃ በተመለከተም የተፈጠረውን የአሰራር ግድፈት እንዲታረምና ዩኒቨርስቲ ከባንክ ጋር የገባውን የብድሩን እንዲቋረጥና የተጀመረውም ህንፃ በራሱ አቅም እንዲገነባ ሆኖ የቤተክርስቲያናችን ሰማያዊውንን አንጡረ ሀብት፣ ማለትም ህንፃዎችና መሬቶችንና ሌሎች ቋሚ ንብረቶችን በማስያዝ የሚደረጉ ብድሮችም ተፈጻሚ እንዳይሆኑ የሚደረግ መመሪያ ለሁሉም አህጉረ ስብከት እንዲተላለፍ ቅዱስ ሲኖዶስ ውሳኔ አስተላልፏል። አስራ ሁለተኛ የቤቶችና ህንጻዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የስራ ክፍተቱን በማረም በየደረጃው ያሉ ኃላፊዎችም እንደ የጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቶበታል። አስራ ሶስተኛ የቅዱስ ሲኖዶስ ዋና ጸሀፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ ሶስት አመታት የሚሰሩ ብፁዓን አባቶችን ለመምራት እጩዎችን የሚያቀርቡ ብፁዓን አባቶችን በሰየመው መሰረትም ለቅዱስ ሲኖዶስ ዋና ጸሀፊነት ብፁዕ አቡነ ዲዮስቆሮስን በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይና የራያ አህጉረ ስብከት መርጦ የሰየመ ሲሆን ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅነት ደግሞ ብጹህ አቡነ ሳዊሮስን የደቡብ ምዕራብ ሸዋ የሸገር ከተማና የምስካየ ህዙናን መድሃኔ አለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል አስራ አራተኛ ሶስቱ ብጹሀን አባቶችን በተመለከተ ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረትም ብጹህ አቡነ ገብርኤል የምዕራብ ሸዋ አህጉረ ስብከል ሊቀ ጳጳስ ብጹህ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች አህጉረ ስብከ ከሊቀ ጳጳስ፣ ብጹህ አቡነ በርናባስ የደቡብ ካሊፎርኒያ አጉረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸውን ትምህርቶች ስተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስና መላው ሕዝበ ክርስቲያንን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምሮ የተማሩትን የሚያምኑትንና የሚያስተምሩትን መሆኑን በመግለጽ ቅዱስ ሲኖዶስ የሶስቱ አባቶችን ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትንም ትምህርቶቻቸውን በማረም በማስተካከል ርእቶ የሆነችውን ቅድስ ሀገራችንን አስተምህሮን መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው ውሳኔውን አስተላልፏል። በመጨረሻም ቅዱስ ሲኖዶስ ባስተላለፈው ውሳኔ መሰረት በሀገር ውስጥና በውጭ ሀገር የሚኖሩ በግልጽ በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያንን ልዕልናና የቅዱስ ሲኖዶስን ክብር የሚጋፉ የአባቶችን የአገልጋዮችን ተልዕኮ የሚያደናቅፉ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜ ጥብቅ መልእክቱንና ውስ ውሳኔውን ያስተላልፋል በማለት ቅዱስ ሲኖዶስ ውሳኔውን አስተላልፏል። በመጨረሻም በሀገራችን በአንዳንድ ቦታዎች የሚታየውን ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብቱ ተከብሮ ሰብዓዊ ክብር ተጠብቆ ሁሉም ዜጋ በእኩልነትና በሰላም በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋንም ታስተላልፋለች። ግጭት ጥላቻና ደም መፍሰስ አካል ከማጉደል ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራቶች ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓ ም ቅዱስ ሲኖዶስ አመታዊ ጉባኤውን በጸሎት አጠና ተጨናቋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መረጃ ይህንን ይመስላል። ዝግጅታችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ያድርጉልን እያልን በትትና እየጠየቅን ይህንን የዛሬውን ዝግጅታችንን በዚህ ቋጨን። ለእናንተም ሰናይ ጊዜ